ኢና ሊላሂ ወኢና ኢለይህ ራጅዑን። ላ ሐውለ ወላ ቁወተ ኢላ ቢላህ። ታላቁ ሀጂ ሙፍቲ እንድሪስ ወደ አኼራ መሄዳቸው ተሰመ። ታመው ከርመው ሆስፒታል መሰንበታቸው እንዲሁም ተሽሏቸው መሆኑ ተሰምቶ አሁን ግን ወደ አኼራ መሄዳቸው ተሰምቷል ማለት ነው። ውድ አር ሚዲያ ቤተሰቦች እስከ ቪዲዮው ፍጻሜ አብራችሁ እንቆዩ። ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ፣ ሰብስክራይብ እያረጋችሁ ላይክ በማድረግ ቪዲዮው የጀምሩት ማለት ነው፣ ለብዙ ሰዎች እንድደርስ ማለት ነው። እስከ ቪዲዮው ፍጻሜ አብራችሁ እንቆዩ። ሆድን የሚያስደምጣችሁ ይሆናል። ቀጥታ ወደ ቪዲዮው። ኢነ ሊላሂ ወኢነ ኢለይሂ ራጂዑን ኢነ ሊላሂ ወኢነ ኢለይሂ ራጂዑን ሐጂ ኡመር እንድሪስ አርፈዋል። ጋይስ እኔ ምንም እንኳን ክርስቲያን ብሆንም በእኚህ አባት ሞት እጅግ በጣም አዝኛለሁ። እጅግ በጣም አሳዛኝና ቅስም ሰባሪ ዜና ተሰምቷል። ታላቁ አባት አጂ ሙፍቲ ኡመር ኢድሪስ ህይወታቸው ማለፉን በዚህ ሰዓት መረጃዎች እያሳዩ ይገኛሉ። የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩትም በሁሉም ዘንድ የሚወደዱት ክቡር ዶክተር የሆኑት አጂ ሙፍቲ ኢድሪስ በዛሬ ዕለት እንግዲህ ህይወታቸው አልፏል። በጠና ታሞ በሕክምና ላይ እንደነበሩ እኔም መረጃዎችን በተደጋጋሚ ሳደርሳችሁ እንደነበር ይታወቃል። ታዲያ ዛሬ ላይ እንግዲህ የተወሰነ የጤና መሻሻል እንዳላቸው ከቤተሰቦቻቸው መረጃ ወጥቶ ነበር ነገር ግን አሁን ላይ ህይወታቸው እንዳለፈ ተሰምቷል። እጅግ በጣም ያሳዝናል። ኢና ሊላሂ ወኢና ኢለይሂ ራጅዑን ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር ዱንያን ለቀው ሄደዋል። አላሁ ረቡል አዛ የሄዱበትን አገር ፍርዶው ስለዓላን በራሕመቱ በእዝነቱ ይወፍቃቸው። ንውሃቸው በመላኢካት አጅባ ከሚሄዱት ባሮቹ ያርጋቸው ኩሉ ነፍሲን ዛኢቀቱል መውት ቃለ ሱብሃነሁ ወተዓላ፣ እያንዳንዱ ነፍስ ሞትን ይቀምሳል አለ። የቀብር ስነስርዓታቸው የሚካሄደው ማክሰኞ ቀን፣ የምትችሉ ሰዎች ተገኙ። በዱዓም ማትርሷቸው። የእኛንም መጨረሻ አላህ ሱብሃነሁ ወተዓላ ያሳምርልን። እሳቸውንም ፍርዶስ ዓላን በረህመቱ በእዝነቱ የወፍቃቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን ኢና ሊላሂ ወኢና ኢለይሂ ራጂዑን። ያጀማ ምንድ የምንሰማው እውነት ነው? ላሐውለ ወላ ቁወተ ኢላ ቢላ። ሀጅ ወደ አኼራ ሄዱ እየተባለ ነው። እኔ ማመን አልቻልኩም። ላሐውለ ወላ ቁወተ ኢላ ቢላ። በቤተሰቦቹ መልካም መጽናናትን እመኛለሁ። ኳስ አይቼ የሊቨርፑል ስገባ ነው አሁን ማረፍዎትን የሰማሁትና አልቻልኩም ጋይስ። የቀብር ስነ ስርዓቱ መቼና የት እንደሚፈጸም ታውቋል በመጀመሪያ ደረጃ መረጃው ሁሉም ሰው ጋር ድረስ በደንብ ሼር ኮፒሊንክ አድርጉት ነገ ሰኞ ከቀኑ ስድስት ሰዓት ላይ በታላቁ ኑር ወይም በኒ መስጂድ ፒያሳ በሚገኘው መስጂድ ማለት ነው ሶላተል ጂናዛ ስነ ስርዓት ይከወናለ ይከወናል ከዚያም ከቀኑ 8 ሰዓት ላይ በሚሊኒየም አዳራሽ ሽኝት ይደረጋለ ከቀኑ አስር ሰዓት ላይ ደግሞ የቀብር ስነ ስርዓታቸው ይፈጸማል ማለት ነው ክፍለ ሀገር ያለ መገኘት የማንችል ሁሉ ደግሞ በየቦታው በየመስጂዶቹ ሶላተል ጋኢብ እንዲሰገድ ፋቲሃ እንዲቀራ እናድርግ መረጃው ለሁሉም በደንብ ሼር አድርጉት አላሁ ሱብሃነሁ ወተአላ በጀነት ያንበሻፍሽን ይመት ነው ኔ ለፍ ጣውነ ማዳ ጠቅላይ ሚኒስትር አብይ አህመድ በኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዝዳንት በነበሩት ተቀዳሚ ሙፍቲ ሀጅ እንድሪስ በማረፋቸው የተሰማቸውን ሐዘን ገለጹ። የኢትዮጵያ እስልምና ጉዳዩ ጠቅላይ ምክር ቤት ፕሬዝዳንት የነበሩት ተቀዳሚ ሙፍቲ ሀጅ እንድሪስ በማረፋቸው ሐዘን ተሰምቶኛል። የቀብር ስነስርዓቱ መቼና የት እንደሚፈጸም ታውቋል። በመጀመሪያ ደረጃ መረጃው ሁሉም ሰው ጋር ድረስ በደንብ ሼኮፕሊንክ አድርጉት። ነገ ሰኞ ከቀኑ ስድስት ሰዓት ላይ በታላቁ ኑር ወይም በኒ መስችድ ፒያሳ በሚገኘው መስችድ ማለት ነው ሶላተል ጂናዛ ስነስርዓት ይከወናለ። ከዚያም ከቀኑ ስምንት ሰዓት ላይ በሚሊኒየም አዳራሽ ሽኝት ይደረጋለ። ከቀኑ አስር ሰዓት ላይ ደግሞ የቀብር ስነስርዓታቸው ይፈጸማለ ማለት ነው። ክፍለ ሀገር ያለን መገኘት የማንችል ሁሉ ደግሞ በየቦታው በየመስጅዶቹ ሶላተል ኢብ እንዲሰገድ ፋቲሓ እንዲቀራና